አሁን ዓለማችን ላይ በጣም አስቂኝ የሆኑ አድክም የሆኑ ነቢያቶች መጥተዋሉ። በነቢዩ ዘመን ከነቢዩ ዘመን ጀምሮ ነቢይነን የሚሉ ነቢያቶች መጥተዋሉ። ነቢዩም ኻተሙን ነቢይን ናቸው አለ። የነቢያቶች መደምደሚያ ናቸው። እና ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱላ ላ

አጭበርባሪዎች እንጂ ነቢያቶች አይደሉም። ማንም ከማንም ጎሳ ከማንም ቦታ ይነሳ ነብይ ነኝ ይበል እንጂ ነብይ አይደለም፣ ሊሆንም አይችልም። አንዱ በነቢዩ ዘመን ላይ ከተከሰቱት ነቢይ ነኝ ካሉት ውስጥ አንዱ ሙሰይሊማ ነው። ሙሰይሊመቱል ከዛብ የተባለበት ምክንያት ውሸታሙ ሙሰይሊማ ስሙ ሙሰይሊማ ነው እና ውሸታሙ ሙሰይሊማ ይባላል። ለምንድን ነው አንድ ጊዜ ደብዳቤ ጻፈ። ደብዳቤ ጻፈና እሱም ነብይ ነኝ ግና፣ ነብያችንም ዓለይ ሰላም ነብይ ናቸው ተልከው አሉ። ስለዚህ እሳቸውም ዳዓዋቸውን እያደረጉ ባሉበት ሰዓት ላይ እሱም ተከታይ ያፈራ ነው፣ ነብዩም ተከታይ ያፈሩ ነው። በዚህ መሃል ላይ ወደ እሱ መልእክት ላኩ። ትላኮ ያላህ መክተኛ፣ እስልምናን ተቀበል ትድናለ። ልክ ለነ ነጃሺ ለሌሎችም እንደላኩት ማለት ነው። ከዛ እሱ ደግሞ ደብዳቤ ጻፈ። ለነቢዩ ለነብዩ የሚደርስ ደብዳቤ ሚን ሙሰይ ሊመቲ ረሱልላ ኢላ ሙሐመድን ረሱልላህ አለ። ከሙሰይ ሊማ የአላህ መልክተኛ ወደ ነቢዩ ሙሐመድ የአላህ መልክተኛ ይሄ ደብዳቤ ይደርሳለን ገብቷቸው፣ ራሱን የአላ መልክተኛ አድርጎ ማለት ነው። ከዛ አንተንም አላህ ነቢይ አድርጎ ልኮሃል፣ እኔንም ነቢይ አድርጎ ልኮኛል ስለዚህ ተስማምተን ለምናንሰራ እና ግዛት ሳለ ከዚህ ግዛት በኋላ ያለውን አንተ ምራ፣ አንተ አስተዳድር፣ ከሱ ወደዚህ ደግሞ ያለውን እኔ ላስተዳድር፣ ለእኔ ታውልኝ። ነቢዩ ደብዳቤውን እንዳዩ ፈገግ አሉና ገርማቸው። ከዛ በሉ ደብዳቤ ጻፉልኝ አሉ እና ደብዳቤ ጻፉ። ሚን ሙሐመድን ረሱሉላሂ ከሙሐመድ የአላህ መልእክተኛ፣ ኢላ ሙሰይሊመትል ከዛብ ወደ ውሸታሙ ሙሰይሊማ ይሄ ደብዳቤ ይደርስ። ገብቷቸውላ። ከዛ ቢያሉት አሁን ውሸታም ስለሆነ እሱ ምንድን ነበር ያለው? ሙሰይሊመት ረሱል ይላል ያለው። ከዛ ውሸታሙ ብለው ጻፉና፣ በዛ እንትን አለ። መጨረሻ ላይ እሱም እልህ ውስጥ ገባ። ኃይለኛ ጦር ፋይት ተጀመረ፣ መዋጋት ጀመረ። ከዛ ከዚህ ሰውዬ ማን ይገላግለኛል? አሉ የአላህ መልክተኛ። መጨረሻ ላይ ወህሺ ወህሺ ታውቋታላችሁ ወህሺ ሀምዛን የገደለው ነው አይደለ ሀበሻዊ ነው ሀምዛን ከገደለ በኋላ እስልምናን ተቀብሏል በጣም ጸጸት አለበት ይቆጫል ሀምዛን በመግደሉ እስልምናን ከተቀበለ በኋላ ግን ይሄ ሰይፍ ሀምዛን የገደልኩበት ቀስት ግን እንደው የሆነ የአላህን ጠላት መግደል አለበት ብሎ ግን ሁሌ ይዝት ነበር ከዛ ይሄ ጥሩ አጋጣሚ ነው አለና ሀምዛን በገደለበት ቀስት ወይም ሰይፍ ወሕሺ እንትና ሙሳይሊማን ገደለ። እሱ ነው የገደለው። ከዛ ነቢዩ መርፋሉ ሙስሊሞችን መርፋሉ።